ለደረጃ ሐምሮሃ ግብር ከፋዮች የቤት ኪራይ ገቢ ግብር እንዴት እንደሚሰላ እጅግ በጣም ቀላልና ግልጽ በሆነ መንገድ ማይክሮሶፍት ኤክሴል ላይ አሳያችኋለሁኝ። አብራችሁ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። አሁን ቀጥታ ወደ ጉዳያችን። እንግዲህ እዚህ ጋር እንደምትመለከቱት ማይክሮሶፍት ኤክሴል ላይ ዳታውን በዚህ መልኩ ኦርጋናይዝ አድርጌ አስቀምጫለሁኝ። አሁን አሰራሩን ወደ ማየት እንሄዳለን። እዚህ ጋር የምንሰራውን ለደረጃ አምርሃ ግብር ከፋዮች ነው። ለሳምፕል አንድ ዳታ ውስጅ አለሁኝ። ይህን ዳታ በመውሰድ ካልኩሌሽኑን አሳያቸዋለሁኝ ማለት እዚ ጋር ተራ ቁጥር አስቀምጣለሁ። የቤቱ ባለቤት ስም ለሳምፕል አቶ ተመስገን የሚባል የቤት አከራይ ቢኖረን ይህና ለሳምፕል ውስጅ አለሁኝ። ወራዊ ገቢው ደግሞ አስር ሺ ብር ቢሆን እዚ ጋር ወራዊ ገቢውን ስታስገቡ፣ ግን ይሄ አከራይ ቤቱን ያከራየው ለአንድ ግለሰብ ወይም ደግሞ አንድ ቤት ሊሆን ይችላል ወይም ደግሞ ብዙ ቤቶች ሊሆኑ ይችላሉ ማለት ነው። ብዙ ቤቶች ከሆኑ ከእያንዳንዱ ቤት ላይ በወሩ የሚያገኘው ጠቅላላ ብሩ ነው እዚህ ጋር የሚቀመጠው ማለት ነው። አንድ ቤት ከሆነ ደግሞ ከዛ ቤት ላይ የሚያገኘው ወርሃዊ ገቢው ነው እዚህ ጋር የሚቀመጠው ማለት ነው። ስለዚህ ለሳምፕል አስር ሺህ ብሮ ስጃለው አሁን ይህ አቶ ተመስገን የሚባል የቤት አከራይ ቤቱን አከራይቶ በወሩ የሚያገኘው ብር አስር ሺህ ብር ቢሆን ከዚህ ላይ ደግሞ ጠቅላላ አመታዊ ገቢውን እናሰላለን ማለት ነው። እንግዲህ ጠቅላላ አመታዊ ገቢውን ለመስላት እኩል ይሆናል እና ይሄ አከራይ አመቱ ሙሉ ክራይ ተቀብሎ ከሆነ እኩል ይሆናል ብለን ወራዊ ገቢው ያለበትን ሴሌደን ክሊክ እናረጋለን፣ ዳታው ያለበትን ማለት ነው። ሲ5 ብሎኛል ኔ ሲ ኮለመንና አምስተኛ ረው ላይ ስላለ ነው ዳታው ማለት ነው። ወራዊ ገቢው ሲባዛ ል ብለን አስራ ሁለት እንላለን ማለት ነው አሁን አመቱ ሙሉ አከራይተዋል ብዬ አስዩም ስላደረኩኝ ማለት ነው አስራ ሁለት ስድስት ወር ከሆነ በስድስት ተባዛላችሁ ማለት ነው ዘጠኝ ወር ከሆነ ደግሞ በዘጠኝ ታረጋላችሁ ይቀላል ማለት ነው ስለዚህ አመቱ ሙሉ ብዬ አስዩም ስላደረኩኝ አስራ ሁለት እላለሁኝ አስራ ሁለት የሚያመለክተው አስራ ሁለት ወራት ማለት ነው ስለዚህ ወራዊ ገቢ ሲባዛ በአስራ ሁለት ወራት ማለት ከዛ ኢንተር እንላለን ማለት ነው ስንት ሆነ መቶ ሀያ ሺ ብር የዚህ አከራይ ጠቅላላ አመታዊ ገቢው ነው ማለት ነው። ከዛ በኋላ ደግሞ ግብር የሚከፈልበትን የተጣራ ገቢ እናሰላለን። እዚህ ጋር ጥንቃቄ ማድረግ አለብን ማለት ነው። አሁን ለደረጃ ሐመር ግብር ከፋዮች መንግስት ግብርን የሚወስነው ከጠቅላላ አመታዊ ገቢያቸው በ50 ፐርሰንቱ ላይ ይሆናል ማለት ነው። ቀሪው 50 ፐርሰንቱ የተለያየ አይነት ወጪ ሊሆን ይችላል ብሎ ባይ ዲፎልት ስለሚያስብ ከ50 ፐርሰንቱ ላይ ነው ግብርን የሚወስነው። ለደረጃ ሀና ለ ከሆነ ደግሞ 65 ፐርሰንት ነው የሚሆነው። ያው ግዴታ እነሱ ደረጃ ሀና ለ የሳ መዝገብ ማዘጋጀት አለባቸው። ካላዘጋጁ ግን በ65 ፐርሰንት በቅጣት የሚወሰን ይሆናል ማለት ነው። ሰው አሁን እየሰራን ያለነው እኛ ለደረጃ ሀምርሃ ግብር ክፋይ ክፍ ስለሆነ ከጠቅላላ አመታዊ ገቢያቸው በ50 ፐርሰንቱ ላይ ነው ግብር የሚከፈልበትን የተጣራ ገቢ ለማስላት እኩል ይሆናል ብለን አመታዊ ጠቅላላ አመታዊ ገቢ ሄደን ክሊክ እናደርጋለን። ከዛ በኋላ ታይምስ እንልና 50 ፐርሰንት እናላለን። 50 አለቀ ማለት ነው። ይሄ ደረጃ ሀመርሃ ከሆነ ማለት ነው። ደረጃ ሀና ከሆነ ደግሞ 65 ፐርሰንት ነው የሚሆነው ማለት ነው። ከዛ በኋላ ኢንተር እንላለን። ስንት ሆነ? ስልሳ ሺህ ብሩ ማለት ነው። ይሄ ስልሳ ሺህ ብሩ ግብር የሚከፈልበት የተጣራ ገቢ ይሆናል ማለት ነው። ስለዚህ ግብር የሚከፈልበት የተጣራ ገቢ በዚህ መልኩ እናሰላለን ማለት ነው። ስለዚህ ከጠቅላላ አመታዊ ገቢ ላይ አይደለም ግብር የሚሰለው፣ ግብር የሚሰራው ከዚህ አሁን ካሰላ ነው ላይ ይሆናል ማለት ነው። ኦኬ ይሄ አከራይ እንግዲህ ቤቱን ያከራየው ለሁለት አይነት ፐርፐዝ ሊሆን ይችላል። ለመኖሪያ ቤት ሊሆን ይችላል፣ ወይም ደግሞ ለንግድ ቤት ሊሆን ይችላል። ከሁለት አንዱ ሊሆን ይችላል፣ ወይም ደግሞ ለሁለቱም አከራይተውም ሊሆን ይችላል። ስለዚህ አሰራሩ ስለሚላይ በዚህ መልኩ ላይ ለየብቻ እናስቀምጣለን ማለት ነው። ኦኬ ይሄ አከራይ ለምሳሌ ለመኖሪያ ቤት አከራይቶ ከሆነ የቤት ግብር እንዴት እንደሚሰላ እናያለን ማለት ነው። አሁን የቤት ግብሩ ለማስላት አሁን ካሰላለን ላይ ነው የምናሰላው ማለት ነው። ግብር የሚከፈልበት የተጣራ ገቢ ካሰላ ነው ላይ የቤት ግብር እናሰላለን ማለት ነው። ይህን የቤት ግብር ለማስላት ደግሞ መንግስት ያወጣውን የግብር ማስከፊያ ቴብል ሄደን እናያለን። ከዛ በኋላ ሬንጁ ይሄ ስልሳ ሺ ብር የት እንደሚገኝ እዛ ላይ አይተን እንሰላለን ማለት ነው። አሁን እዚህ ጋር ቴብሉ እንደምትመለከቱት ይሄ 60 ሺህ ብር የሚገኘው እዚህ ጋር እንደምትመለከቱት ከ38 401 ብር እስከ 63 ሺህ ብር በሚለው ሬንጅ ውስጥ ነው ማለት ነው። ይሄ ማለት ደግሞ የግብር ማስከፊያ ምጣኔው 20 ፐርሰንት ይሆናል። ተቀናሹ ደግሞ ሶስት ሺ ስድስት መቶ ሰላሳ ብር ይሆናል ማለት ነው። ስለዚህ ይሄን አሁን አምጥተን እዚ ጋር እናደርጋለን በቀላሉ እኩል ይሆናል እንልና ግብር የሚከፈልበትን የተጣራ ገቢ ሄደን ክሊክ እናደርጋለን። ከዛ በኋላ ታይምስ እንልና ታይምስ ብለን ግብር ማስከፊያ ምጣኔውን እዚህ ጋር እናስከባለን እናስገባለን። ግብር ማስከፊያ ምጣኔው ስንት ነው? ከቴብሉ ሊያገኘ ነው 20 ፐርሰንት ስለሆነ 20 ፐርሰንት እንላለን። ከዛ በኋላ ሲቀነስ ብለን ዲዳክሽን ወይም ደግሞ ተቀናሹን እናስገባለን። ተቀናሽ ስንት ነው? 3630 ብር። ይህንም ከቴብሉ ላይ ወሰድ ነው ማለት ነው። ከዛ በኋላ ኢንተር እንላለን ማለት ነው። ስንት ሆነ? 8370 ብር ነ ማለት ነው። ስለዚህ የዚህ አከራይ የቤት ግብሩ ስንት ይሆናል? 8370 ብር። ይሄም ቤቱን ያከራየው ለመኖሪያ ቤት ከሆነ ማለት ነው። ለንግድ ቤት ከሆነ ደግሞ ግዴታ ተርኖቨር ታክስ መሰላት ስላለበት ይሄን እናስላለን ማለት ነው። ስለዚህ ተርኖቨር ታክስ ደግሞ በ10 ፐርሰንት ነው የሚሰላው። ይሄን ለማስላት ደግሞ የምንጠቀመው እዚህ ጋር ጥንቃቄ ማድረግ ያለብን ግብር የሚከፈልበትን የተጣራ ገቢ ሳይሆን ከጠቅላላ አመታዊ ገቢ ለነ ተርኖቨር ታክስ የሚሰላው ማለት ነው። ስለዚህ ምን ታረጋላችሁ? እኩል ይሆናልንን እና ጠቅላላ አመታዊ ገቢ እንደሚያሰላ ነው መተዋያሽን ነበረ። እሱን ሄደን ክሊክ እናረጋለን። ከዛ በኋላ ታይም ስልልና 10 ፐርሰንት እንላለን እዚህ ይሄ ተርኖቨር ታክስ ይሆናል ማለት ነው። ከዛ በኋላ ስንት ሆነ? 12000 ብር ተርኖቨር ታክስ ይሆናል። ስለዚህ ጠቅላላ ስንት ነው የሚከፍለው ማለት ነው። እኩል የሆነ ጠቅላላ ተከፋዩ ለማስላት እኩል ይሆናል ብለን እዚህ ጋር ቅድም ያሰላነው የቤት ግብር ሄደን ክሊክ እናደረጋለን። ከዛ በኋላ ፕላስ ሰባ ብር ሆነ ማለት። ስለዚህ ቤቱን ያከራየው ለንግድ ቤት ከሆነ 20370 ብር ይከፍላል። ለመኖሪያ ቤት ከሆነ ደግሞ 8370 ብር ይከፍላል ማለት ነው። አሁን የተጣራውን የዚህ አከራይ የተጣራውን ለማስላት ለመኖሪያ ቤት ከሆነ እኩል ይሆናል ብለን እዚህ ጋር ጠቅላላ ካመታዊ ገቢውን እናሰላው ማለት። ስለዚህ እሱን እንደን ክሊክ እናደርጋለን። ሲቀነስ እንልና ሲቀነስ ብለን ለመኖሪያ ቤት ስንት ነው የሚከፍለው? ስምንት ሺ ሶስት መቶ ሰባ ብር ስለሆነ እሱን ክሊክ እናደረጋለን። ከዛ ኢንተልና ስንት ሆነ? ከመቶ ሀያ ሺ ብር መቶ አስራአንድ ሺ ስድስት መቶ ሰላሳ ብር ኔት ያከራዩ የተጣረ ገቢ ይሆናል ማለት ነው። ለንግድ ከሆነ ደግሞ እኩል ይሆናል ብለን በተመሳሳይ መልኩ መቶ ሀያ ሺ ብር ሆኖ ክሊክ እናደረጋለን። ከዛ በኋላ ሲቀነስ እንልና ሲቀነስ ብለን እዚህ ጋር ስለሆነ ይህን ክሊክ እናደረጋለን። ከዛ ኢንተልና ስንት ሆነ? ዘጠና ዘጠኝ ሺ ስድስት መቶ ሰላሳ ብር ይሄ አመታዊ የአከራዩ የተጣራ ገቢ ይሆናል ማለት። ስለዚህ በዚህ መልኩ ለመኖሪያ ቤትና እና ለንግድ ለየብቻ መሰራት አለበት ማለት ነው። እዚህ ጋር እንደ ፖይንት መያዝ ያለባችሁ እናንተ ለመኖሪያ ቤት ከሆነ ለብቻ ነው መሰራት ያለበት፣ ለንግድ ቤት ከሆነ ደግሞ ተርንኦቨር ታክስ ስለሚጨምርበት እሱን ጨምራችሁ የቤት ግብር ካሰላ ነው ላይ እሱ ላይ አንድ ላይ እንደምራለን ማለት። ስለዚህ በዚህ መልኩ የቤት ኪራይ ገቢ ግብር ማስላት እንችላለን እጅግ በጣም ቀላልና ግልጽ በሆነ መንገድ ማለት ነው። የዛሬ ትምህርታችን ይህን ይመስላል። ጥያቄ የሆነባችሁ ነገር ካለ ኮሜንት ላይ ጻፉልን። ሌላም ደግሞ እንዲሰራላችሁ የምትፈልጉ ትምህርት ካለ ኮሜንት ላይ ጻፉልን፣ እንሰራላችኋለን። ለቻናላችን አዲስ ከሆናችሁ ፕሊስ ቻናላችን ሰብስክራይብ በማድረግ አበረታቱን፣ እናንተም ተጠቀሙ እንላለን። ይሄ ትምህርት ሌሎችን ሊጠቅም ስለሚችል ሼር በማድረግ ተባበሩን። እናመሰግናለን። መልካም ቆይታ።